ኢትዮጵያ በከፍተኛ ደረጃ ለውጭ ገበያ ከምታቀርባቸው የግብርና ምርቶች መካከል ቡና ቀዳሚው ነው። ከዚህም ሀገሪቱ በየዓመቱ በቢሊዮን የሚቆጠር ዶላር ታገኛለች። በጅማና ደቡብ ምዕራብ ኢትዮጵያ በቡና ልማትና ንግድ ላይ የተሰማሩ አርሶ አደሮችም ጥራትና ዋጋ ተያያዥ በመሆናቸው ከማሳ ጀምሮ ለቡና ጥራት ትኩረት ተሰጥቶ ቢሰራ አርሶ አደሩም ሆነ ሀገሪቱ ከዘርፉ የሚያገኙትን ገቢ ማሳደግ ይቻላል ይላሉ። ድሮ እንደ ምክንያትነት አርሶ አደር የሚያቀርበው የቡና መሳሪያዎች አልጋ፣ ሻሽ ምናምን የሚያደርግበት ነበር። አሁን ያ ግን ችግር ጠፍቷል። ዋጋም ጨምሮ ጥራት ሲጨምር ነው። ጥራቱን ጨምሮ ዋጋ ካገኘ ደግሞ አርሶ አደሩ በጥራት ለመስራት ይነሳሳል ብዬ ያስባል። ከቅርብ ዓመታት ወዲህ የቡና ልማትና ጥራት ላይ እየተሰራ ያለው ስራ ተጨባጭ ውጤት እያመጣ ይገኛል። ይሁን እንጂ አሁንም ክፍተቶች አሉ የሚሉት አርሶ አደሮቹ ቡና እንክብካቤ ከተደረገለት ከፍተኛ ምርት እንደሚሰጥና ከለቀማ ጀምሮ ጥንቃቄ ከተደረገለት ጥራትም ማስጠበቅ እንደሚቻል ገልጿል። ኮምፖስት መስጠት፣ የሚፈልገውን መብል መስጠት ቡና ማለት ነው። ያን እየጠበቁ አንድ አረም እንዳይገኝበት መጋዘን ብናስገባ ምንም አንድ እንከን ሁለተኛ ደረጃ አይወጣም። አንደኛው ደረጃ ብቻ ነው የሚወጣው። ለምን ቡናው ተፈጥሮው ራሱ አንደኛ ነው። ቀይ ቀይ የቀለችን ከወዲያ መሬት ሳትነካ ምለቀምና ከለቀም በኋላ በወንፊት ላይ ያስደረቅን ከደረቀ በኋላ ምንም ንክኪ የሌለበት መጋዘን ውስጥ ውስጥን እያስቀምጥ ነው የሚሸጠው። የጅማ ዞን ግብርና ጽህፈት ቤት ምክትል ኃላፊ አቶ አወል ከሊል የቡና ጥራትን ከሚያጓድሉ ነገሮች አንዱ ሕገ ወጥ ንግድ መሆኑን ጠቅሰው ችግሩን ለመቅረፍ ከሕግ አካላት ጋር በቅንጅት እየተሰራ መሆኑን ገልጿል። ከዚህም በተጨማሪ ከጅማ ግብርና ምርምር ማዕከል ጋር በመሆን አርሶአደሮች ውጤታማነታቸው የተረጋገጡ የቡና ዝርያዎችን እያለሙ መሆኑን ይናገራሉ። ጎማ ላይ ጌራ ላይ ሊሙ ላይ ያሰፋ ነው በሁሉም ወረዳ ስፔሻሊቲ ቡና እንድስፋፋና ገበያ ላይ ውድድር እንድንወዳደር ብዙ ነገር የተደረገ ነው ያለው፣ የፌዴራል ቡናና ሻይ ባለስልጣን ምክትል ዳይሬክተር አቶ ታጋይ ኑሩ በበኩላቸው ጅማን ጨምሮ ደቡብ ምዕራብ የሀገሪቱ ክፍሎች ከፍተኛ የቡና ምርት ለማዕከላዊ ገበያ እንደሚያቀርቡ ገልጿል። በእነዚህ አካባቢዎች ጥራትን ማስጠበቅ ከተቻለ ሀገሪቱንም ሆነ አርሶአደሮችን ተጠቃሚ ማድረግ ይቻላል ይላሉ። አምና እንግዲህ በካፕ ኦፍ ኤክሰለንስ ወደ 40 300 የሚሆነ አወዳድረን ነበረ። ያው ኒውዮርክ ላይ ነው ጨረታው የሚከፈተው። ከዛ ውስጥ እንግዲህ ወደ 36ቱ የሚሆነው ያሸነፈው ከ40 ውስጥ የሲዳማ ነው። ሲዳማ ክልል እንግዲህ እንዳልኩት በቮሊዩም ደረጃ 3% ነው። በዛ ደረጃ ግን ጥራት አስጠብቀናል ወይ? አንድ ቶን ደረጃ አምስት ቡና የሚሸጥበትን ደረጃውን አስጠብቀን ደረጃ አንድ ብናደርገው በእጥፍ ዋጋው የመሸጥ እና አጠቃላይ ሀገሪቱን በዶላር ተጠቃሚ የምትሆንበት ሁኔታ ይፈጠራል። የቡና ጥራትን ለማስጠበቅ ትኩረት ተሰጥቶ እየተሰራ መሆኑን የጠቀሱት አቶ ታጋይ የምርትና የጥራት ማስጠበቂያ መሳሪያዎች ድጋፍ ለአርሶ አደሮች መደረጋቸውን ገልጿል። በፍሎር ፕሮጀክት እንግዲህ ወደ መቶ ሰባ ሚሊዮን ብር ወጪ በማድረግ ለቡና ጥራት ላይ ሊያስጠብቁ የሚችሉ በጣም ዘርፈ ብዙ የማቴሪያሎችን ገዝተን ያስረከብንበት ሁኔታ አለ። ከዚህም ውስጥ እንግዲህ አንደኛው ያረጀ ቡናን በአዲስ በተሻሻለ ዝርያ የመተካ ስራ ነው። ለዛ ደግሞ የሚሆን እጅግ ዘመናዊ ባለማሽን የመጎንዳያ ማሽን የማቅረብ ስራ የሰራንበት ሁኔታ ነው ያለው። የቡና ጥራትን ለማስጠበቅ ከቁሳቁስ ድጋፍ በተጨማሪ የግንዛቤ ማስጨበጫ ስልጠናዎችም እየተሰጡ ይገኛል።